ያለ ፍቃድ የሴቶችን ፎቶ በጭራሽ ማንሳት በሳኡዲ አረቢያ የተከለከለ ነው። ግላዊነት በጣም አስፈላጊ ነው። ፊታቸውን ወይም ፀጉራቸውን የሚሸፍኑ ሴቶች ብዙውን ጊዜ ፎቶግራፍ እንዲነሱ አይፈልጉም። በድብቅ ፎቶ ካነሱ አክብሮት የጎደለው እና ህገወጥ እንደሆነ ይቆጠራል። መንግስት ጥብቅ የፎቶግራፍ ህጎች አሉት። በተለይም በሙስሊም ሴቶች፣ በአየር ማረፊያዎች፣ በመንግስት ህንፃዎችና በወታደራዊ አካባቢዎች ዙሪያ ቱሪስቶች ብዙውን ጊዜ ፎቶዎችን ወዲያውኑ እንዲሰርዙ ይጠይቃሉ። ስለዚህ በጣም ደህንነቱ የተጠበቀው ህግ ቀላል ነው። ማንኛውንም ፎቶ ከማንሳቱ በፊት ሁልጊዜ ይጠይቁ። ሁለተኛው የጸሎት ጊዜዎችን ችላ ይበሉ። በሳኡዲ አረቢያ ውስጥ ያለው ሕይወት ከአምስቱ ዕለታዊ ጸሎቶች በኋላ ነው። እያንዳንዱ ጸሎት ከ20 እስከ 30 ደቂቃዎች ያህል ይቆያል። በዚህ ጊዜ ውስጥ ሱቆች፣ ገበያዎችና ምግብ ቤቶች ይዘጋሉ። በትልልቅ ከተሞች ውስጥ ደንቦች ቀለል ሊሉ ይችላሉ፣ ነገር ግን በትንንሽ ከተሞች ውስጥ ሁሉን ነገር ይቆማል። ግብይት በሚያደርጉበት ጊዜ ጸሎት ከተጀመረ ወደ ውጪ እንዲወጡ ሊጠየቁ ይችላሉ። ምንም አይነት ችግር እንዳይኖር ሁልጊዜ የዕለቱን የጸሎት መርሃ ግብር ያረጋግጡ። አልኮል ለመግዛት አያስቡ። በሳኡዲ አረቢያ አልኮል የተከለከለ ነው። በሱቆች በሆቴሎች ወይም በሬስቶራንቶች ውስጥ ማግኘት አይችሉም። አልኮል ሲጠጣ ሲሸጥ ወይም ወደ ሀገር ሲያመጣ የተገኘ ማንኛውም ሰው እንደ ቅጣት የእስር ጊዜ ወይም ከሀገር መባረር ያሉ ከባድ ቅጣት ሊደርስበት ይችላል። አልኮል የአኗኗር ዘይቤዎ አካል ከሆነ ሳኡዲ አረቢያ በጣም ጥብቅ እንደሆነ ይሰማታል። ስለዚህ ሙሉ በሙሉ ማስወገድ የተሻለ ነው። በአደንዛዥ ዕፅ ውስጥ ፈጽሞ አይሳተፉ። ሳኡዲ አረቢያ በዓለም ላይ ካሉት እጅግ ከባድ ከሆኑ የእጽ ህጎች አንዷ ናት። አደንዛዥ እጽ ማግዛት፣ መግዛት፣ መጠቀም፣ መያዝ ወይም መሸጥ እንደ ከባድ ወንጀል ይቆጠራል። ትላልቅ የእጽ ጉዳዮች እስከ ሞት ቅጣት ሊያደርሱ ይችላሉ። አየር ማረፊያዎችና ድንበሮች የላቁ ስካነሮችን ይጠቀማሉ እና ከሌሎች ሀገሮች የመጡ የተወሰኑ መድኃኒቶች እንኳን የተከለከሉ ንጥረ ነገሮችን ከያዙ ችግር ሊያስከትሉ ይችላሉ። እዚህ ከተጓዙ ከማንኛውም የስጋ የተያያዘ እንቅስቃሴ ይራቁ። ሙስሊም ካልሆኑ ወደ መካ ለመግባት አይሞክሩ። መካ በእስልምና ውስጥ እጅግ ቅዱስ ከተማ ናት እና ሙስሊሞች ብቻ ወደ ውስጥ ይገባሉ። ወደ መካ የሚያመሩ መንገዶች ሙስሊም እና ሙስሊም ያልሆኑ መንገዶችን በግልጽ ይለያሉ። ሙስሊም ያልሆነ ወደ ከተማው ከገባ ሊታሰር ወይም ሊባረር ይችላል። ደንቦቹን ማክበርና የተቀደሰውን ቦታ ከሩቅ ማድነቅ ጥሩ ነው። በሳውዲ አረቢያ የቫላንታይን ቀን አይከበርም። ሳውዲ አረቢያ የቫላንታይንን ቀን በይፋ አትፈቅድም፣ ምክንያቱም የክርስቲያን በዓል እንደሆነ ይቆጠራል። ሱቆች በየካቲት ወር ቀይ ጽጌረዳዎችን ልቦችን ወይም የፍቅር ስጦታዎችን መሸጥ አይችሉም። በዚህ ቀን ቀይ ልብሶችን መልበስ የማይፈልግ ትኩረትንም ሊስብ ይችላል። ምንም እንኳን አንዳንድ ሰዎች በግል ቢያከብሩም፣ ቱሪስቱ የህዝብ የፍቅር ማሳያዎችን ያስወግዱ። የሳኡዲ ባህል ትህትናን ያደንቃል። ባልተጋቡ ወንዶችና ሴቶች መካከል ማቀፍ፣ መሳም ወይም እጅ መያያዝ እንኳን በህዝብ ፊት ተቀባይነት የለውም። ይህ ቅጣት ወይም ህጋዊ ችግሮች ሊያስከትል ይችላል። እንደ አንድ ሰው በጨዋታ መንካት ያሉ ትንንሽ ድርጊቶችን እንኳን አጸያፊ ሊባሉ ይችላሉ። ሁልጊዜም በህዝብ ቦታዎች መስተጋብሮችን በአክብሮትና በልክ ያድርጉት። በግራ እጁ አይቡ። በእስልምና ባህል የግራ እጅ እርኩስ እንደሆነ ይቆጠራል። ከአካባቢው ሰዎች ጋር ሲመገቡ በተለይም ከአንድ ትልቅ ን ምግብ ሲጋሩ ሁል ጊዜ ቀኝ እጁን ይጠቀሙ። ብዙ ቤተሰቦች አሁንም እጃቸውን ተጠቅመው መሬት ላይ ምግብ ይመገባሉ። ስለዚህ የጠረጴዛ ምግብ በጣም አስፈላጊ ነው። በጣም ተራ በሆነ መልኩ አትቀመጡ። የጫማውን የታችኛው ወለል ወደ አንድ ሰው ማዞር አክብሮት የጎደለው ነው። ምክንያቱም እግሮ ቆሻሻ እንደሆነ ይቆጠራል። እግሮቹን በጣም ከፍ አድርገው ከማስፋት ወይም እግሩን ወደ አንድ ሰው ከመዘርጋት ይቆጠቡ። እንዲሁም በውይይት ወቅት ለአንድ ሰው ጀርባውን በጭራሽ አውሩ። በተለይም በሽማግሌዎች ዙሪያ በትህትና ይቀመጡ። በወሬ ላይ ተመስርተው ሰዎች ላይ አይፍረዱ። የሳውዲ ማህበረሰብ አክብሮትንና ክብርን ከፍ አድርገው ይመለከታል። ሐሜት ወይም የሐሰት መረጃ ማሰራጨት እንደ ባለጌ ይቆጠራል። እና ግንኙነቶችን ሊያበላሽ ይችላል። ሁልጊዜ በደግነት ይናገሩ እና እውነቱን ሳያው ሰዎች ላይ ከመፍረድ ይቆጠቡ። ባዶ እጆን በፓርቲ ላይ አይሳተፉ። ትንሽ ስጦታ ይዘው መምጣት ለአስተናጋጁ አክብሮት ያሳያል። ውድ መሆን የለበትም። ሽቶዎች ወይም ጣፋጮች የተለመዱ ምርጫዎች ናቸው። እንደ አልኮል ወይም ከሰው ልጅ ጋር የተያዙ ስጦታዎችን ያስወግዱ። የሳውዲ ቤተሰቦች ጨዋነት የተሞላበትና ሰላማዊ ስብሰባዎችን ያደንቃሉ። ስለዚህ ስለዚህ በዝግጅቶች ወቅት ሀሜትን ያስወግዱ። ባለጌ ወይም በፍጥነት አይግባቡ። አረቦች ብዙውን ጊዜ ሲነጋገሩ ቅርብ ሆነው ይቆያሉ፣ በተለይም ከተመሳሳይ ጾታ ጋር። ከመጠን በላይ ወደ ኋላ መመለስ ወዳጃዊ ሊመስል ይችላል። ሁልጊዜ በቀኝ እጁ እጁን ይጨብጡ እና ከተቃራኒ ጾታ ጋር ከተገናኙ እንግዶች ጋር እጁን ከመጨባበጥ ይቆጠቡ። እነሱ አስቀድሞ ካላቀረቡ በስተቀር ባለጌ ቀልዶችን ወይም ማሽኮርመምን በጭራሽ አታድርጉ። አክብሮት የተሞላበት ቋንቋ በጣም የተወደደ ነው። ስሜታዊ ርዕሶችን ያስወግዱ፣ ሃይማኖት፣ ፖለቲካ፣ የቤተሰብ ጉዳዮች እና የግል ገጽታ ጥሩ የውይይት ርዕሶች አይደሉም። አንድ የተሳሳተ አረፍተ ነገር አጸያፊ ሊሆን ይችላል። እንደ ምግብ፣ የአየር ሁኔታ ወይም ጉዞ ባሉ ቀላል ርዕሶች ውይይቶችን ይጀምሩ። አዎንታዊና ጨዋ የሆኑ የሀላል ምግብ ደንቦችን ችላ አይበሉ። በሳኡዲ አረቢያ ውስጥ ያለ ሁሉም ምግብ የእስልምና ህግ ይከተላል። የአሳማ ስጋ ሙሉ በሙሉ የተከለከለ ነው። ስጋ ሐላል መሆን አለበት። በእስልምና ባህል መሰረት መታረድ አለበት። የምግቡን ጣዕም በጣም ከቀየሩ ምግብ አብሳይነት እየነቀፉ እንደሆነ ሊመስል ይችላል። በቤተሰብ መልክ መመገብ እና የአረብኛ ቡና መቀበል የአክብሮት ምልክት ነው። ሃይማኖትን ወይም ንጉሳዊ ቤተሰብን በፍጹም አታስድቡ። ይህ በአገሪቱ ውስጥ ካሉ እጅግ ከባድ እጎች አንዱ ነው። ስለ እስልምና ወይም ስለ ሳኡዲ ንጉሳዊ ቤተሰብ አሉታዊ አስተያየት መስጠት ወደ እስር ወይም ወደ መባረር ሊያመራ ይችላል። ሳውዲ አረቢያ ሃይማኖትንና አመራር ለመጠበቅ ጠንካራ ሕጎች አሏት። በጣም ጥሩ አካሄድ አክብሮት የተሞላበት ሆኖ መቆየትና አወዛጋቢ መግለጫዎችን ማስወገድ ነው። ይህ ቪዲዮ ከተመቻችሁ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ።